የዩቲዩብ ቪዲያ ተከታታዮቻችን እንደምቆያችሁ፣ ለዚህ ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እነሆ። የጥሬ ዕቃ ግብዓቶችን ወደ ውጭ በመላክ የሚፈለገውን የምንዛሬ ገቢ ማግኘት አልተቻለም ተብሏል። ሰሙታላችሁ። ትራምፕ ለመስክ ያላቸውን ድጋፍ ለማሳየት አዲስ ቴስላ መኪና እንደሚገዙ ገልጸዋል። ሌላኛው መረጃችን ነው ባለጸጋ ያደርጋል በሚል 120 ዶላር እየተሸጠ ያለው አፈር ምንድን ነው የሚለውንም እንቃኛለን። አብራችሁን ቆዩ። የጥሬ ቃ ግብዓቶችን ወደ ውጭ በመላክ የሚፈለገውን የምንዛሬ ገቢ ማግኘት አልተቻለም ተባለ። የጥሬ ቃ ግብዓቶችን ወደ ውጭ ሀገራት በመላክ የሚፈለገውን የምንዛሬ ገቢ ማግኘት እየተቻለ አለመሆኑ ኢንዱስትሪ ሚኒስቴር አስታውቋል። እሴት የተጨመረበትን ግብአት ለውጭ ሀገር ገበያ የማቅረብ ሂደት ቢኖር የተሻለ የውጭ ምንዛሬ ማግኘት እንደሚቻል የኢንዱስትሪ ሚኒስቴር ሚኒስቴር ዴእታ ታረቀኝ ጉልልታ ተናግረዋል። ሚኒስቴር ዴታው ከኢንዱስትሪ የሚገኘው የውጭ ምንዛሬ በቂ እንዳልሆነ የገለጹ ሲሆን ለዚህም እንደ ምክንያት የሚነሳው የጥሬ እቃ ግብአቶች ሀገር ውስጥ ወደ ኢንዱስትሪ ከመግባት ይልቅ ለውጭ ገበያ እየቀረቡ በመሆናቸው ነው ተብሏል። ለውም ከኢንዱስትሪ የሚወጡ ምርቶችን የወጪ ንግድ ድርሻ ማሳደግ ይገባል ያሉ ሲሆን በዘርፉ የሚገኙ የውጭ ምንዛሬ ገቢ በቂ ነው ማለት እንደማይቻልም ነው የተናገሩት። በበጀት አመቱ በስድስት ወራት ውስጥ ወደ ሁለት ቢሊዮን ዶላር የሚጠጋ ተኪ ምርት ማግኘት እንደተቻለ የተናገሩት ሚኒስቴር ዴታው በዘርፉ አምራች ማህበራት ላይ የስራ ማስጌጃ የገንዘብ እጥረት እንደሚስተዋልም አንስተዋል። በመሆኑም በዘርፉ ላይ የሚስተዋሉ ችግሮች መፍታት እንደሚገባ የተናገሩ ሲሆን አሁንም በዘርፉ የግብአት እጥረትና ግብአቶችን በወቅቱ ያለማግኘት ችግር እንደሚታይም ነው የተናገሩት። እንደ አዲስ በዘርፉ ላይ የሚሰማሩ አምራች ማህበራት ለስራ ሂደት የመሬት አቅርቦት በማዘጋጀት እንዲሁም በስራ ሂደቱ ላይ የሚከሰቱ የመብራት መቆራረጦችን በዘላቂነት በመፍታት እየተሰራ መሆኑንም ጠቁመዋል። ሚኒስቴር ዴታ ወክለውም በዘርፉ ላይ የሚገኙ የአምራች ማህበራትን የማምረት አቅም ችግሮች ን በመለየት እና ችግሮችን በመረዳት ድጋፎችን የማድረግ ስራ በሚኒስቴሩ እየተከናወነ ነውም ብለዋል። ከዚህ ቀደም ከውጭ ሀገር የሚገቡ ምርቶች በሀገር ውስጥ አምራች ማህበራት እየተመረቱ እንደሚገኝም ጠቁመዋል ስ በአሜሪካና በዩናይትድ ኪንግደም ስራ አቋርጦ እንደነበር ተገለጸ። ትላንት የማህበራዊ ሚዲያ ገጹ መስራት አቁሞ እንደነበር የተገለጸ ሲሆን በሺዎች የሚቆጠሩ ተጠቃሚዎች ኤክስን መክፈትም አልቻልንም ነበር ብለዋል። ኢሎን ማስክ የሚያስተዳድረው ኤክስ የቀድሞው ቲዩተር መቋረጡን በአስር ሺዎች ከሚቆጠሩ የአሜሪካ ተጠቃሚዎች ሪፖርት ማድረጋቸውን ዳውን ዲቴክተር የተባለው ድረገጽ ደግሞ አስታውቋል። በዩናይትድ ኪንግ ደም ከስምንት ሺህ በላይ ሪፖርትም ተደርጓል። ትላንት ከሰዓት አካባቢ የኤክስ ገጽ መቆራረጥ መስተዋሉንም ተገልጿል። ማህበራዊ ሚዲያውን ለመጠቀም የሚሞክሩ ሰዎች ገጹ ላይ አዳዲስ መረጃ ማግኘት እንዳልተቻለም ነው የገለጹት። ኢሎን ማስክ የአገልግሎት መቋረጥ የተከሰተው ከዩክሬን አካባቢ በተቃጣ ከፍተኛ የበይነ መረብ ጥቃት ምክንያትም ነው ብሏል። ተገልጿል። ዩክሬንና ፕሬዚዳንት ቮሎድሚር ዘለንስኪን በመተቸት የሚታወቀው ማስክ ለክሱ ማስረጃ አላቀረበም። የውጭ ኃይሎች ስለመሳተፋቸውም ያለው ነገር የለም። የተደራጀና ትልቅ ቡድን ወይም ሀገር እጅ አለበት ሲል በኤክስ ገጹም ጽፏል። ከዩክሬን አካባቢ የተቃጣ ኤክስን ለማስቆም ያለመ ትልቅ የበይነመረብ ጥቃት ነው ሲልም አክሏል። የድረገጾችን ትስስር የሚቆጣጠረው ኔትብሎክስ ዳይሬክተር አልፕ ቶከር እንዳለው ኤክስ የተቋረጠው በበይነ መረብ ጥቃት ምክንያት ሊሆን ይችላል ብለዋል። ስድስት ሰዓት ገደማ የቆየው የኤክስ አገልግሎት መቋረጥ በመላው ዓለም ተጽዕኖ እንዳደረሰም ነው የተናገረው። መስክ ከዚህ ቀደምም ኤክስ አገልግሎት እንዲያቋርጥ የሚያደርግ ሙከራ እንደተደረገም ጠቁሞ ነበር። ሆኖም ግን አልተረጋገጠም። ትላንት የተከሰተውን የአገልግሎት መቋረጥ ተከትሎ በሰጠው አስተያየት የአሮዚና የሕዝብ እንደራሴ ማርክ ኬልን ከሃዲ ሲልም ከሷል። የህዝብ እንደራሴ ወደ ዩክሬን ለጉብኝት በመሄዳቸው ነው ካህድ ያሏቸው የህዝብ እንደራሴው በምላሹ ነፃነትን መከላከል አሜሪካን ታላቅና ደህንነቷን የተጠበቀ እንደማያደርጋት የማትረዳ ከሆነ ስራቸውን ለኛ ተውልን ሲሉ ለመስክ በኤክስ ገጻቸው ምላሽ ሰጥተዋል። ባለጸጋ ያደርጋል በሚል በ120 ዶላር እየተሸጠ ያለው አፈር ምንድነው? ይህንን አፈር መጠቀም ሀብታም ያደርጋል በሚል በርካቶች እየሸመቱትም ይገኛሉ። ባለጸጋ ያደርጋል በሚል 120 ዶላር ጣ ያለው ይህ አፈር የዓለማችንን ቁጥር ሁለት ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት መሳይ እቃ መያዣ እየተሸጠ ያለው ነገር ብዙዎችንም አስገርሟል። ይህ እቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በስምንት መቶ ሰማንያ ዩዋን ወይም 120 ዶላር እየተሸጠ ይገኛል። ሳውት ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ህንጻ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነትም አሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህንን አፈር እየሸመቱ እንደሆነም በዘገባው ላይ ጠቅሷል። አፈሩ በበይነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እስከ አንድ ሺ ዩዋን ደርሷል የተባለው ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዙፍ ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ባንክ ኦፍ ቻይና ከንግድ ባንክና ከቻይና ኮንስትራክሽን ባንክ ህንጻዎች ስር የተቆፈረ እንደሆነም ተገልጿል። የሀብት መጠን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችንም ያስወግዳል ተብሎ ይታመናል። አፈር ሻጭ ነጋዴዎች አፈሩን በሌሊት ይቆፍራሉ የተባለ ሲሆን እንደተባለው ይህ አፈር የተባለውን ያህል ሀብት ያስገኛል የሚለው አመለካከት እስካሁን በሳይንስ የተረጋገጠም አይደለም። በቅርቡ ተአምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊ እንዳለው ብዙ ጓደኞቹ አፈሩን እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛ ተናግሯል። ድርጊቱ በመላው ቻይና መነጋገሪያ ሆነ ሲሆን ብዙዎች ሰዎች አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳይጭበረበሩም ሲል አሳስቧል። ትራምፕ ለመስክ ያላቸውን ድጋፍ ለማሳየት አዲስ ቴስላ መኪና እንደሚገዙ ገለጹ። ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ስራ እየሰራ ነው ሲሉም ተከላክለዋል። ትራምፕ ለመስክ ያላቸውን ድጋፍ ለማሳየት አዲስ ቴስላ መኪና እንደሚገዙም ነው የገለጹት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኤሌክትሪክ መኪና አምራች ኩባንያ ኃላፊና አጋራቸው ለሆነው ቢሊዮነሩ ኢለን መስክ ድጋፋቸውን ለማሳየት አዲስ ቴስላ መኪና እንደሚገዙ ተናግረዋል። ትራምፕ ይህንን ያደረጉት በቴስላ ላይ ተቃውሞ መነሳቱን የካምፓኒው ስቶክ ዋጋ መቀነሱን ተከትሎ ነው። በትራምፕ የተሾመው መስክ የፌዴራል መንግስት መስሪያ ቤት ሰራተኞችን መቀነሱ አሜሪካ ውስጥ በቴስላ ላይ ተቃውሞ እንዲነሳ ምክንያትም ሆኗል። ባለፈው ሳምንት ቁጥራቸው 350 ገደማ የሚሆኑ ተቃዋሚዎች በኦሪጎን ፖርትላንድ በሚገኘው የቴስላ የኤሌክትሮኒክ መኪና መሸጫ ደጃፍ ላይ ተቃውሞ ያሰሙ ሲሆን፣ መጋቢት ወር መጀመሪያ ደግሞ ኒውዮርክ በሚገኘው የቴስላ መሸጫ ቢሮ ደጃፍ ላይ በተከሰተው አመፅ የተሞላበት ተቃውሞ ዘጠኝ ሰዎችም ታስረዋል። መስክ የትራምፕ አስተዳደርን የመንግስት ውጤታማነት ዲፓርትመንትን ይመራል። ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ስራ እየሰራ ነውም ሲሉ ተከላክለውላቸዋል። እውነተኛው አሜሪካዊ ኤሎን መስክ ድጋፍ ለማሳየት ነገ ጠዋት አዲስ ብራንድ ያለው ቴስላ ገዛለሁም ብለዋል። ትራምፕ መስክ ትራምፕ ምርጫ እንዲያሸንፉ የፋይናንስ ድጋፍ ካደረጉ የአሜሪካ ሚሊዮነሮች ቀዳሚውም ነው። መስክ ትራምፕ ላደረጉት ድጋፍ በኤክስ ገጹም አመስግኗቸዋል። የመኪና ሽያጭና ትርፍ መቀነስ በመስክ የፖለቲካ እንቅስቃሴ ላይ የተነሳው ተቃውሞና ኢንቨስተሮችን የመስክ የፖለቲካ ተሳትፎ ምክንያት ስጋት ውስጥ በመግባታቸው የቴስላ ስቶክ ሽያጭ ከባለፈው ታህሳስ ወር ወዲህ እንዲቀንስ ምክንያት ሆኗልም ነው የተባለው። ዩክሬን የዓለም ቁጥር አንድ የጦር መሳሪያ ገዢ ስትሆን አሜሪካ በሽያጭ በላይነቷን አስጠብቃለች። የሩሲያ የጦር መሳሪያ ኤክስፐርት ከአሜሪካ ጋር ሲነጻጸር በ64 በመቶ መቀነሱን የኢንስቲትዩቱ ሪፖርትም ያሳያል። የስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ያጠናው ጥናት እንደሚያሳየው በዓለም አቀፍ የጦር መሳሪያ ንግድ ላይ ጉልህ ለውጦችም ተስተውለዋል። ኢንስቲትዩቱ ትላንት ባወጣው ሪፖርት ዩክሬን በዓለም ደረጃ ቁጥር አንድ የጦር መሳሪያ ገዢ ሀገር ስትሆን አሜሪካ ደግሞ በጦር መሳሪያ ኤክስፐርት ቀዳሚ በመሆን የበላይነቷን አስጠብቃለች ነው ያለው። አሜሪካ በዋናነት የሩሲያ ዩክሬን ጦርነት መቀስቀሱን ተከትሎ የዩክሬን የጦር መሳሪያ ፍላጎት በመጨመሩ የዓለም ቀዳሚ የጦር መሳሪያ ላኪነቷን አጠናክራ ቀጥላለች። የዋሽንግተን ፖስት ዘገባ እንደሚያመላክተው የአሜሪካ የጦር መሳሪያ ኤክስፐርት ወይም ሽያጭ ስትራቴጂካዊ ብቻ ሳይሆን ውስብስብ የሆኑ የጂኦ ፖለቲካዊና ኢኮኖሚያዊ ለውጦችን እንዲሁም ዓለም አቀፍ ጥምረቶች ተላለፋቸውን የሚያሳይም ነው ተብሏል። የአሜሪካ የበላይነት። እንደ ሪፖርቱ አሜሪካ ከ2020 እስከ 2024 ኤክስፖርት ያደረገችው የጦር መሳሪያ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ የተባለ የ20 በመቶ ጭማሪ ማሳየቱ የአሜሪካን አለም አቀፋዊ የኤክስፖርት ድርሻ ወደ 43 በመቶ ከፍ አድርጎታል ነው የተባለው። መጠኑ አሜሪካ ባለፉት ሁለት አስር ዓመታት ውስጥ አስመዝግባ ከነበረው የ35 በመቶ አማካኝ ጋር ሲነጻጸር ከፍተኛ ብልጫ አለው። አሜሪካ የቅርብ ተፎካካሪዋን ፈረንሳይን በከፍተኛ ልዩነት በመብለጥ ቀዳሚ መሆኗ አሜሪካ በጦር መሳሪያ ንግድ መሰረታዊ ለውጥ ማምጣቷን የሚያሳይም ነው ተብሏል። በዓለም አቀፍ የጦር መሳሪያ ኤክስፖርት ሁለተኛ ደረጃ ላይ ያለችው ፈረንሳይ የኤክስፖርት ድርሻዋ ከአሜሪካ በአራት እጥፍ ያነሰው ሆኗል። የአሜሪካ 2024 የጦር መሳሪያ ሽያጭ 29 በመቶ በማደግ ታሪካዊ ከፍተኛ እየተባለ 318 ነጥብ ሰባት ቢሊዮን ዶላር ሆኖ ተመዝግቧል። የአጋሮች ለዩክሬን ብዙ ቁጥር ያለውን የጦር መሳሪያ ከላኩ በኋላ የመሳሪያ ክምችታቸውን ለማሟላት ያሳዩት ግዴለሽነት ለአሜሪካ የጦር መሳሪያ ሽያጭ መጨመር እንደ ምክንያትም ይጠቀሳል። ይህ ለአሜሪካ የጦር መሳሪያ አምራች ኩባንያዎች ወርቃማ እድልም ፈጥሮላቸዋል። ቀዳሚ የጦር መሳሪያ ገዢ ሀገር ዩክሬን በጦርነት ምክንያት ከ2020 እስከ 2024 የዓለም ቁጥር አንድ የጦር መሳሪያ ገዢ ሀገር ሆናለች። ከ2020 እስከ 2024 ባለው ጊዜ ውስጥ የዩክሬን የጦር መሳሪያ ግዢ ከ2015 እስከ 2019 ካለው ጊዜ ጋር ሲነጻጸር መቶ በመቶ ያደገ ነው። የሩሲያ ማሽቆልቆል፣ ባለፉት አምስት ዓመታት ውስጥ የሩሲያ የጦር መሳሪያ ኤክስፐርት ከአሜሪካ ጋር ሲነጻጸር በ64 በመቶ መቀነሱን የኢንስቲትዩቱም ሪፖርት ያሳያል። እንደ ሪፖርቱ ከሆነ የሩሲያ ጦር መሳሪያ ሽያጭ መቀነስ የጀመረው ከዩክሬን ጦርነት በፊት ጀምሮ ነው። ለጦር መሳሪያ አቅርቦታቸው በሞስኮ ላይ ጥገኛ የነበሩት ህንድና ቻይና ጥገኝነታቸውን መቀነሳቸው ለሩሲያ ጦር መሳሪያ ሽያጭ መቀነስ አንደኛው ምክንያት እንደሆነ ነው ሪፖርቱ የጠቀሰው። ህንድ የጦር መሳሪያ የምትገዛውን ምንጮች ስታሰፋ ቻይና በአንጻሩ እያደገ ባለው የሀገር ውስጥ የጦር መሳሪያ ኢንዱስትሪዋ ላይም ተማምና ነበር። ማርክ ሩቢዮ ዩክሬን ያቀረበችው የከፊል ተኩስ አቁም ምክረ ሀሳብ ተስፋ ሰጭ ነው አሉ። የአሜሪካ ከፍተኛ ዲፕሎማት ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ለማድረግ ያቀረበችው ምክረ ሀሳብ ተስፋ ሰጪ መሆኑንም ተናገሩ። የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ ይህንን ያሉት የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ተገናኝተው ከመወያየታቸው አስቀድሞ ነበር። ውጭ ጉዳይ ሚኒስቴሩ ማርክ ሩቢዮ ሰኞ ዕለት እንደተናገሩት ይህ ብቻውን በቂ ነው እያልኩ አይደለም፣ ነገር ግን ግጭቱን ለማስቆም ማየት ያለብን አይነት ስምምነት ነውም ብለዋል። ኪየቭ ማክሰኞ በሚደረገው ድርድር ከሩሲያ ጋር በአየር እና በባህር ላይ የተኩስ አቁም ስምምነት ለማድረግ ሀሳብ እንደምታቀርብ ይጠበቃል ሲሉ አንድ የዩክሬን ባለስልጣን ለኤኤፍፒ ተናግረዋል። ሩሲያ ጊዜያዊ የተኩስ አቁም ሀሳብን ጊዜ ለመግዛት እና የዩክሬንን ወታደራዊ ውድቀትን ለመከላከል የሚደረግ ሙከራ ነው በሚልም ውድቅ ማድረጓ ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሀገራቸውና በአሜሪካ መካከል በሚደረገው ውይይት ቀጥተኛ ተሳትፎ ይኖራቸዋል ተብሎ ባይጠበቅም ከልዑል መሀመድ ቢን ሳልማን ጋር ለመገናኘት ሰኞ ዕለት ሳውዲ አረቢያም ገብተዋል። ዜለንስኪ ሰኞ እለት በቪዲዮ ባስተላለፉት መልእክት ላይ ከውይይቱ ተግባራዊ ውጤት እንደሚመጣ ተስፋ እንዳላቸው ገልጸው የዩክሬን አቋም ፍጹም ገንቢ እንደሚሆንም ተናግረዋል። የዩክሬኑ ቡድን በዘለንስኪ የጽህፈት ቤት ኃላፊ አንድሪያ ያርማክ በሀገሪቱ የብሔራዊ ደህንነት አማካሪና በርካታ የውጭና የመከላከያ ሚኒስተሮችም ይወከላል። በሩቢዮ የሚመራው የአሜሪካ ልዑካን ቡድን እንዲሁ የብሔራዊ ደህንነት አማካሪውን ማይክ ዋልትስ እና የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍንም አካቷል። ሩቢዮ ሰኞ እለት ጅዳ ከመድረታቸው በፊት ለሰላም ስምምነቱ የዩክሬን አላማ በግልጽ ማስቀመጥ አስፈላጊ እንደሆነና አገሪቱ ይህን ለማስቆም ሩሲያውያን እንደሚወስኗቸው ከባድ ውሳኔዎች ለመወሰን ዝግጁ መሆንም አለባትም ብለዋል። አክለውም ማድረግ የሚገባቸው ምንም አይነት ቅድመ ሁኔታ አላስቀምጥም ብለዋል። እኛ ምን ያህል ለመሄድ ፈቃደኞች እንደሆኑ ለማየት ለማዳመጥ ዝግጁ ነን እና ያንን ሩሲያውያን ከሚፈልጉት ነገር ጋር በማነጻጸር ምን ያህል ልዩነት እንዳለ ለማየትም እንፈልጋለን ነው ያሉት። ሁለቱም ተፈላጊ ወገኖች ሊያውቁት የሚገባው ነገር ለግጭቱ ወታደራዊ መፍትሄ የለም ያሉት ሩቢዮ ሊፈታ የሚችለው በዲፕሎማሲያዊ መንገድ መሆኑን ሁለቱም ወገኖች ሊገነዘቡም ይገባል ነው ያሉት። በሳውዲ የሚደረገው ይህ ውይይት የመጣው ዘለንስኪ ከሞስኮ ጋር የተኩስ አቁም ስምምነት እንዲያደርጉ ጫና እያደረጉ ባለበትና ምንም አይነት የደህንነት ዋስትና ባልሰጡበትም ወቅት ነው። ይህንን ንግግር ዘለንስኪ በዋይት ሀውስ ያደረጉት ጉብኝት በአለመግባባት ከተጠናቀቀ በኋላ የሚካሄድ የመጀመሪያው ይፋዊ ስብሰባም ነው። ከዘለንስኪ ጉብኝት በኋላ አሜሪካ ዘለንስኪን ወደ ድርድር ጠረጴዛ ለማምጣት በሚል ኪዮቭ የምታደርገውን ወታደራዊ እርዳታ እንዲሁም የደህንነት መረጃ ልውውጥም ለጊዜው አቁማለች። ሩቢዮ የእርዳታ መቋረጡ ጉዳይ ከውይይቱ በኋላ ሊፈታ ይችላል የሚል እምነት እንዳላቸው ገልጸው ማክሰኞ የሚደረገው ድርድግር ለዚያ ቁልፍ ይሆናልም ተብሏል። እገዳው የተደረገው እነሱ ለማንኛውም አይነት የሰላም ሂደት ቁርጠኛ እንዳልሆኑ ስለተሰማን ነው ያሉት ሩቢያው፣ ይህን ከተለወጠ የእኛ አቋምም ሊለወጥ ይችላልም ነው ያሉት። ፕሬዚዳንቱ በእጃቸው ያሉትን አማራጮች ሁሉ በመጠቀም ሁለቱንም መንገዶች ወደ ድርድር ጠረጴዛ ለማምጣት ይሞክራሉ። ይህም ይህ ጦርነት ያበቃልም ብለዋል። ሰኞ ዕለት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በድርድሩ ትልቅ መሻሻል እንደሚጠብቁም ተናግረው ነበር። በሳምንቱ መጨረሻ ላይ ዘለንስኪ የማዕድን ስምምነቱን ለመፈረም ወደ አሜሪካ የመጡ ይሆን ተብሎ በፎክስ ኒውስ ለቀረበላቸው ጥያቄ በእርግጥ ተስፋ አለኝ እስካሁን የሚታየው ነገር በጣምና በጣም አወንታዊ ነው ሲሉም ምላሻቸውን ሰጥተዋል። ከዚህ ቀደም ዘለንስኪ ከአሜሪካ ጋር የማዕድን ስምምነት ለመፈራረም ፍቃደኛ መሆናቸውንም ተናግረው ነበር። ዊትኮፍ በሳውዲ አረቢያ በሚኖረው ውይይት ላይ ከሚነሱት ጉዳዮች መካከል የዩክሬናውያን የደህንነትና የግዛት ጉዳዮች እንደሚገኙበትም ነው የተናገሩት። አሜሪካ ዩክሬን የሚያስፈልጋት ማንኛውም የመከላከያ የስለላ መረጃን ለማጋራት መቼም ቢሆን ሙሉ በሙሉ ዝግ አድርጋ አታውቅም ያሉ ሲሆን ትራምፕ እሁድ እለት ለፎክስ ኒውስ ለዩክሬን የተቋረጠው የስለላ መረጃችን ማጋራትን ሊነሳ እንደሆነም ተናግረዋል። የተወደዳችሁና እየተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድ ናቸው ዘገባዎች እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ ዘገባ እስከምንገናኝ ድረስ ቸርቆዩ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ የተሰናበትኩ ሰላም በያላችሁበት ለእናንተ